የምንበላው ምግብ የለንም። የምንጠጣው ነገር የለንም። አንዳንድ ጊዜ አቧራም እየበላን የአያሽንትንም ሽንትንም እየጠጣን ነው። ለእኛ የእግር ጥፍር በቅሎ አያውቅም። በእሾህ እየተወጋን እሱን የምናወጣበት ቁልፉን ገዝተን እንደዚህ ባለ ሁኔታ ወንጌልን አመጣን። ወንጌላውያን የሚሞት ይመስላል እንጂ ይታሰር፣ ይገረፍ፣ የትም ይሆን የትም ይሆን ያለ እግዚአብሔር ፈቃድ አይሞትም፣ አይጠፋም። የእኛውን ምግብ እኔ ብርቱ ሰው ትሆናላችሁ እላቸዋለሁ። በትምህርታቸውና በስብከታቸው ብቻ ሳይሆን በህይወታቸው ሞዴል የሆኑ ሰዎች ናቸው። አባቦባንዳሮ ማታ ሲሆን እግራቸው እዚህ ላይ እሳት ይመጣል። ያ እሳት ለሳቸው እና ከኋላ ላለው ለኔ ያበራል። በነጋተው ሲመጣ ሾለው ተነቅሎ በዚያ ቦታ በቃ የለም። ውስጣቸው ትኩስ የሆነ አሁንም ጌታን ለመስበክ በልጅነት አትሞቶ። አሜን። በሽምግልና ድሃ አትሁኑ። አሜን። ተመልካቾቻችን አሁንም በድጋሚ ወደ እናንተ መጥተናል። የመጣሁበት ዋና አላማ እዚህ ደግሞ ከአጠገቤ የሚገኝ ትልቅ የእግዚአብሔር ሰው አለ። ፓስተር ተስፋዬ ገብሬ። እንግዲህ ፓስተር እዚህ ከተማ ላይ ያሉ አባቶችን በወንጌል ብዙ ዋጋ የከፈሉ ሰዎችን እያገናኘን ያለው ፓስተር ነውና ስለ ደግሞ ስለ ፓስተር ኃይሉ ጎዴቦ የሚለን ነገር እንዲኖር እፈልጋለሁ እና እስቲ የተወሰነ ነገር ፓስተርዬ ስለፓስተር ስለ ፓስተር ነገረን በቅድሚያ ከምንም በላይ እኛ አባባም እንላለን ወንጌላዊም እንላለን ፓስተርም እንላለን ለእኛ ሁሉ በሁሉ ነው ጋሼም እንላለን እኔ በአብዛኛው ጋሻ አይሉ ነው የሚለው እና መቼስ በአካባቢ ሞዴል የሆኑ ሰዎች ምስክር የሆኑ ሰዎች አይማድ የሆኑ ሰዎች ሲኖሩ በቀጥታም ሆነ በተዘዋዋሪ ህይወት ይነካል። በእስራኤሉ በጣም የታወቁ ሰባኪ ናቸው። የአደባባይ ሰው ናቸው። ከእርሳቸው ጋር በጣም የታወቁ ሌሎች ሰዎች እኔ አውቃቸው አሉ። አሁን የትቃል መስራች ብዬ የጠራኋቸው ሲሞን ዳና የሚባሉ እርሳቸው በህይወቴ በጌታ እንዲቆይ እንዲተከል ምክንያት ከሆኑ ሰዎች አንዱ ናቸው። ጋሻይሉ ይሉ እንዲሁ በገቡበት በሚያስተምሩበት ስፍራ እግዚአብሔር ገጥሞኝ ከተገኘው በጣም ነው የሚረካው። እና ወላይታ ላይ ልባችን የሚያሳርፉ ሞዴል የሆኑ አባቶች ውስጥ አንዱ ናቸው እና በቅርብ አውቃለሁ። በተለይ ከኔ ታላቅ ወንድሜ የጋራ በጣም ጓደኛ ናቸው። የእኔ ወንድም ከአለም ነው የመጣው። እሱንም በመንፈሳዊ አቅጣጫ ካሳደጉ ሰዎች አንዱ ናቸው እና እንግዲህ ቅድም እርሳቸው እንደመሰከሩት ታሪካቸውንም ሆነ አገልግሎታቸውን በቀላሉ መናገር አይቻልም። በጣም ብዙ ስራ የሰሩ ቤተክርስቲያኒቱ ውስጥ በታማኝነት ለረጅም ዘመናት ሳያቋርጡ ያገለገሉ ሰው ስለሆኑ እነሱን በማየት ብቻ እኛ እንረካለን። በትምህርታቸውና በስብከታቸው ብቻ ሳይሆን በህይወታቸው በህይወታቸው ሞዴል የሆኑ ሰዎች ናቸውና አሁን በዚህ እድሜያቸው የከተማ አቀፍ አብያተ ክርስቲያናት ጸሎት ቡድን ላይ መጥቶም ተመርክኮ ይጸልያሉ። እዛ ቃልዮት ቤተክርስቲያን የጸሎት ቡድን የሚባሉ መዝሙር የሚዘምሩ አሉ። እንደ እርሳቸው ልክ በዚህ እድሜ ያሉ የሆኑ ኳይሮች እና ሜሌ ውስጣቸው ትኩስ የሆነ አሁንም ጌታን ለመስበክ እንደ ልጅ በእግዚአብሔር ፊት ትኩስ የሆነ መልእክት ያላቸው ሰው ናቸው እና በእርሳቸው በጣም ነው ደስ የምንሰኘው። እንደ እርሳቸው ያሉ ሰዎች እንግዲህ ብዙ ባላውቅም ወላይታ ላይ እንኖሩ ይችላሉ። ለእኔ ግን በጣም ሞዴል የሆኑ አባት ናቸውና፣ በጣም ወዳቸዋለሁ። እድሜያቸውን እግዚአብሔር እንዲጨምር ቡራኪያቸውን ለብዙ ይደርሳል። እናንተንም አሁን ይባርካሉ በዚህ ጋር እና እግዚአብሔር እንደነዚህ አባቶችን ሰጥቶ እድሜ አጥግቧቸው። እድሜ ዝም ብሎ መጥገብ ሌላ ነው። በወንጌል ነው የጠገቡት፣ በወንጌል ነው የጠገቡት እና የእርሳቸው እንግዲህ የልጅ ልጆቻቸውን ማለት እንችላለን እኛ በወንጌል አቅጣጫ እና እግዚአብሔር ይመስገን፣ በጣም ደስ ይሉኛል። ሄሊኮፕተር ቃለ ሕይወት ነበራት የሚል የሰሙው መሰል አንድ አንድ ሚሽነሪ አሉ። እሺ ድሮ ድሮ አለ በጽፈቱ አዲስ አበባ አለ። የኛ የራሳችን የቃለ ሕይወት ሄሊኮፕተር ሄሊኮፕተር። ለምን ሐመር ለመሄድ አይቻልም፣ ባኮ ለመሄድ አይቻልም ያለ ሄሊኮፕተር። ለምሳሌ አሁን እዚህ ጅማ አጅማ በኩል ግቢ ወንዝ አለ አይደለም? ወንዝ ለመሻገር አይቻልም። የትም ቦታ ቤተ ክርስቲያን ወንጌላዊ ለመሻገር ስለማይቻል በቃ ይሄ ሄሊኮፕተር የኢትዮጵያ፣ ለኢትዮጵያ ቃለ ሕይወት ቤተ ክርስቲያን አሜሪካ ቃለ ሕይወት ሰዎች ሰጡ። በሱ ነው ተሳፍረን ወደ ሀማር መጨረሻ ድማካ የምንሄደው፣ የትም ቦታ የሚሄደው ድሮ። አሁን ግን መኪና ስላለ ትተናል። ያኔ ደግሞ የወደቁት ሰዎች ደሮ ደውሮ ደውሮ ከዚህ ደውሮ ለመሄድ በሱ ነው የምንሄደው። ምክንያቱም ማን ኦሞ ወዚ በምን እንሻገራለን? ባለበው በስልቻ እንሻገራለን። በስልቻ ተሻግረን ስን ስልቻውን እኮ እንዴት ነው የምንሻገረው? ስልቻ ላይ የተቀመጠ ሰው ሾፌሩ በላይ ይሆናል፣ ስልቻው ከታች ይሆናል። ያ ተሳፋሪው ከታች በውሃ ይሆናል። እንደዚህ የያዞ እጁን ከለቀቀ በቃ አዞ ይበላዋልና፣ አዞንም እዚያ በድንጋይ አንድ ሰው ቁሞ እየወገረ ከዚያም እየወገረ ስትጠብቅ ነው የምንሻገረው። እንደዚህ ነው ወንጌል የምንሰብከው። ምንበለው ምግብ የለንም፣ ምንጠጠው ነገር የለንም። ማንም ወደ ቤቱ አያሰጋንም በዘ ምክንያት ተቸግረን እንደዚህ ወንገድ ወደዚህ አደረሰን። አንዳንድ ጊዜ አቧራም እየበላን የአያሽ እንትንም እየጠጣን ነው። እንደዚህም አደርጋችሁ ታቃላችሁ። ስራችን አይደለም የት ምግብ የምናገኝበት ቦታ የልን። በበረሃ እያደረን እንደዙ በእንጨት ተጠግተን እንትን አጠና ዱላ ይዘን ጅብ ሁሉ የመጣውን አውሬ ሁሉ የመጣውን እንደዚህ እያባረረን እንደዚሁ ነው የምናድረው ሳንተኛ ልጅ በበረሃ እና የሀያ ሽንት ጠጥታችሁን ትጠጥታችሁም ታቃላል፣ በደንብ እንጂ አንድ ከየት ውሃ እናገኛለን? አሻዋ ባልተን ሽንቱንም ጠጥተን ምን ልንሞት፣ ከዚያ ትንሽ እየተረፈን ነው። ስራችን ነው ያ ሁሉ እንግዲህ ከመጨረሳችን በፊት አሁን ላለው ትውልድ ሊያስተላልፉት የሚፈልጉት ምክር ቃል ካለ፣ ክብር ለእግዚአብሔር ይሁን፣ አሜን። ለአሁኑ ትውልድ እኛ በዚህ አይነት መከራ ቤታችን እስር ቤቱ ነው፣ መንገዳችን እሾህ አሜኬላ፣ ቆንጥር፣ ምግባችን ቃጋ እንደዚህ ያለውን ነገር አጋም፣ ከዚህ አይነት ነገር ለቅመን ቅጠል እየበላን እንደዚህ ባለው ሁኔታ በእግዚአብሔር ጉልበት በእግዚአብሔር በሰጠን አቅም ከዳር እስከ ዳር ድረስ ወንጌል እንደ ግሬደር መኪና እየመነጠረን ወንጌልንና ቤተ ክርስቲያንን ለእናንተ አሁን አምጥተን ሰጠናችሁ። አሁን እናንተ ገና ወጣቶች እኛ የአቅማችን ያህል ምን ሰራ። ያኔ መኪና በሌለበት፣ ትራንስፖርት በሌለበት፣ ጫማ በሌለበት በባዶ እግር ለእኛ የእግር ጥፍር በቅሎ አያውቅም። ለእኛ ደግሞ እግራችን በእሾህ እየተወጋን እሱን ለማውጣት ቁልፉን እሱን የምናወጣበት ቁልፉን ገዝተን እንደዚህ ባለ ሁኔታ ወንጌልን አመጣን። ዛሬ ጫማ አድርጋችሁ ዛሬ በእግር ሳይሆን በመኪና እየሄዳችሁ ዛሬ የጌታን ወንጌል የያዛችሁ እናንተ ደከመኝ ሰለቸኝ እራበኝ ሳትሉ ለእራባችሁ ከየትም ቦታ ምግብ ገዝታችሁ ለመብላት ስለምትችሉ እንደገና ከየትም ቦታ ዳቦ ገዝታችሁ በወረቀትም ጠቀልላችሁ በመንገድም እየበላችሁ በምታስተምሩበት በምትሰብጉበት በዚህ ሰዓት ከእኛ ይበልጡን የእኛ ወላይታ ሰዎች ሲታረቱ ልጅና በትር ማለፍ አለበት እንደሚለው ከኛ አስር እጥፍ አልፋችሁ በአይሮፕላንና በመኪና በተለያየ ትራንስፖርት በተመቼ መንገድ እያገለገላችሁ ለእራብ ለጥማት ለችግር ሳትፈሩ ለጠላትም ሳትፈሩ እግዚአብሔር በፍጹም ወንጌልን የሚያገለግሉትን ለሞት አሳልፎ አይሰጥም። በየጊዜ ሞት ይምጣ ጉዳዩ ችግሩ አይደለም። ለምሳሌ ያህል ልንገራችሁ። ለምሳሌ አባባኤ ካሶ ወደ ሀማር ባኮባና ድማካ ወደዚህ ሄዶ አላባ ከዚያ አልፎ ተርፈው ልክ የትም አገር ሄደው ጅማ ከፋቦንጋ የትን ቦታ ሄደው ሰበኩ። ዳሩ ግን እሬሳቸው በዚህ በውለይተ ተቀበረ። አቶ ኦምቦሌ ወደ ጠምባሮ ሄዶ ኤዞ ጎዳኤ ሃጋ በጠምባሮ አገር ወንጌልን አስተምሮ ከእንትን ከጎደሬ ቃር ከጎደሬ ጋር ቅጠሎች ጋር ውስጥ መጽሐፍ ቅዱስ በጎደሬ ውስጥ እንትን አድርጎ በኮባ አስሮ ከጎደሬ ዘር ጋር ተሸክሞ ወደ ኦሞ ወንዝ ሲሻገር የአገሬው ባለባት አንተ ሰውየ አቤት፣ ከየት ይመጣል? ከወላይታ። ምንድን ነው ይሄ የተሸከምኮ? የጎደሬ ዘር ነው። እሽየት ወስታለ ወደ በመሬቴ ላይ ለመትከል ነው። ይሄ ከአንተ ኋላ ያለው ምንድን ነው? የእናቴ ዘመድ ነው። የእናቴ ዘመድ ስለሆነ እናቴን አይቶ እንዲመጣ ነው የሚወስተው ይላል። የዘመዴ ነው የሚለው ወንጌላዊ ነው፣ የሚጠይቀው የአገሬው ባላባት። ይሄ መልከኛ ነው እንደዚህ ወንጌልን ይወሰደ አባባኦን ቦሌ ትላንትና፣ በመቶ አርባ የሚያይል አመት ቆይተው እዚህ በወላይታ በዚህ ከወላይታ ሰዎች ጋር ተቀበሩ። ከዚህ አባባ ማሄ ወንጌሊን ከዚች ከወለይታ ጀምሮ ጎፋን አስተምሮ ከጎፋ ጋር ሄዶ አገሬውን ሁሉ ጨርሶ ኬንያ ጠረፍ ቦረና ላይ ሲያስተምር በበሽታ ተይዘው በመቶ አርባ አመት ወደ ወላይታ መተው፣ በዚች ቦታ ከወላይታ ሰዎች ጋር ሬሳቸው ተቀበረ። ስለዚህ ወንጌላውያን የሚሞት ይመስላል፣ እንጂ ይታሰር ይገረፍ፣ የትም ይሆን የትም ይሆን፣ ያለ እግዚአብሔር ፈቃድ አይሞትም አይጠፋ ደግሞ ወንጌልን የሚያገለግል ሰው ይራባል፣ ይጠማል፣ ደሃ ይሆናል፣ ምስኪን ይሆናል፣ ቤቱ ደግሞ ምስኪን ይሆናል ብሎ ማለት ዘበት ነው። በፍጹም አይሆንም። ከባለጠጋው ሁሉ የበለጠ ባለጠጋ ይሆናል። ለምን የሚባል ጥንቃቄውን የሚቀበለው እግዚአብሔር ስለሆነ፣ ስለዚህ ጥንቃቄያችን በእግዚአብሔር እጅ ነው። ውሃ ምግብ፣ ሁሉ ጤና፣ ሰላም ሁሉ ከእግዚአብሔር ነው። በእኛ ላይ ሞት አሁን ለምሳሌ በኔ ላይ ችግር፣ እስራት፣ ግርፊያ የተለያየውን ነገር ያደረገው ሁሉ የለም። አሁን እኔ ኢየሱስ ጌታ ነው እያልኩ በአዲስ ጉልበት እያገለገልኩ አሁን በዚህ እድሜ ጌታ ይመስገን። ምን ይሉኛል? ለእኔ የእኔ ዘመዶች እኔን እያባረሩ የቆዩ አሁን ሊሞቱ እየተንገደገዱ በቤት ይቀመጡ ይባኪና ይላሉ። አንተ የምትበላውን ምግብ አይነት ተናገር ሲል ጌታ ኢየሱስን እመኑ የእኛውን ምግብ እኔ እሰጣችኋለሁ፣ ብርቱ ሰው ትሆናላችሁ እላቸዋለሁ። እነሱ ሞቱ፣ እኔ ግን በይወታለሁ። አባባ ቡናሮ እንዴት ነበሩ? ቡናሮ ሰማጎ ቡናሩ ሰማጎም እንደዚህ እያገለገሉ ነበሩ፣ አይደለ ናቸው። እንደዛ ሁሉ ሰው እንደዚህ ነው። እግዚአብሔር ይመስገን ወንጌላዊ አገልጋይ ለጌታ ታመኝ የሆነ ሰው። አሁን ለምሳሌ ዘንድሮ እኔ ሁለት ወር ተኩል በሆስፒታል ታመምኩ። ነጮቹ ዶክተሮቹ ማተው ዲስ ኤኬ ሲሪየስ ይሉኛል አስጊ በሽታ ነው ስሉ፣ ኢት ኢስ ሲምፕል ዳዝንት ማተር ፎርሚ ይላለሁ። ቀላል ነው ምንም ችግር የለብኝም እያልኩ አለሁ። እንደገና ደግሞ ጌታን እንዲ ይላለሁ። እኔ አሁን እግዚአብሔር ሆይ፣ አብና ወልድ መንፈስ ቅዱስ፣ እናንተ አድሎ ፍርድም ውሸትም የለባቸውምና እኔ ወደ ሰማይ ብሄድ ወርቅ ቤቴን አምስት ጌታ የተከለውን አትክልቶችን ራያ አንድ ላይ የተሰሩ ቤቶችን ነጭ ተልባ እግሮችን የኔዎችን በትክክል ትሰጡኛላችሁ። ምትዋሹበትም የለኝም። ምናለ ኔ ጉዳይ አይደለም። አሁን ግን ግን ችግራችሁ አሁን በወላይታ የሚሞታውን ሰው አሁን አባባ ወንዳሮ ተፈልጎ አይገኝም። በሳቸው ቦታ እኔ አለው ሁለተኛ ወንዳሮ ነኝና አሁን ስለ አባባ ዋንዳሮም ብናገር እኔ እናገራለሁ። የእሳቸው ልጆች ስለ እሳቸው አያውቁም። እኔ ግን አሽከራቸው ስለ ሆንክ ደቀ መዝሙራቸው ስለ ሆንክ የሚወጡበት ለምሳሌ አሁን እየተናገርኩ ጊዜ አጣሁ። አባባ ዋንዳሮ ማታ ሲሆን እግራቸው እዚህ ላይ አሁን ሕፃን ልጆች ጫማ ላይ እሳት እንደሚል በእግራቸው እሳት ይመጣል። ያ እሳት ለእሳቸው እና ከኋላ ላለሁት ለእኔ ያበራል። ሶስተኛ ሰው ቢኖር አያበራም። እሳት ይመጣል። እሳት በእግራቸው እንደዚህ እሳት ይሆናል። የታሰራውን እሳት እሳቸውም አያዩ ልክ ሌሊቱን ሌሊት ብለን እንታው ዝም ብለን እንሄዳለን። መንገድ ስትሄዱ እሳት ይበራል። ያ እሳት እንደ ብርሃን ይጠቁማቸዋል ነው፣ እንደዚያ ነው። ጫካ ውስጥ እሳቸው ለእሳቸውና ለእኔ ይታያል። ለሶስተኛ ሰውማ ይታያል። ሌላው ደግሞ ዶፍ ዶብ ዝና ብዛብ እሳቸውን ና እኔ ና አይናካኝ ምንም፣ ኮታችን ቀርቶ ምናችንም ዝም ብለን በዛብ ውስጥ እንሄዳለን። አይናካኒ ደግሞ ሌላ ነገር ብዙ። የትኛውም አውሬ የትኛውም አውሬ አይናካንም። እንደዚ ዝም ብሎ እንትን ማንጋ ሁሉ እያለፈ ምንም አይናካ። አንበሳ ማንጋም፣ የትኛውም ነብ ሁሉ እያለም አይናካኒ ምክንያቱም እኔ ያለ የሁት ነገር የለም። እኔ ያለው በቃ ከጅብ ጋሪም ከአንበሳ ጋሪም ከነብር ጋሪም ካለው አውሬ ሁሉ ጋሪም እንደዚህ ተራምደን ዝምብልን እነዳል አይና ቃል እኔ እንደዚህ ነው። ሌላው ደግሞ ድንቅ ነገር የሚነግሪ ድጉዳ የተባለው ቦታ ከቁጫና ከጎፋ መሀከል አለ እሳቸው ሄደው እዛ ቦታ አምስት ክንድ ከሰንሰል እንጨትና ከማሽላ አገዳ ጋር አምስት ክንድ ቤት ሰሩ። በሞጋሞ የመራፍ የአገሬው ሰዎች መጥተው አስር ሰዎች ያችን ቤት አፈረሱ። የሄዱት እንዳፈረሱ ወደ ቤታቸው እንደሄዱ ተነፉ። እንደ አንድ ነገር ሆኖ እጃቸው እንደዚህ፣ እግራቸው እንደዚህ በቃ ተነፉ። በጣም ተረፉ። እንደ ስልቻው ነው ተረፉ። እና ባለመደቡ ሞጋ ሞያ ይባላል ሰውዮ፣ ሞጋ አቤ ባካችሁ፣ ሰው ሁሉ ሊሞት ነው፣ ምን ይሻላል? በወላይተኛ ምን ይሻላል ሲባል ለጌታ እጅ ስጡ። ይሄ ሰውዮ መጽሐፍ እና እሱን ቤት ናካችሁ። ስለዚህ ሰዎች መሞታቸው ነው፣ ለሱ እጅ ባይሰጡ አይሞቱም። ስል አይ ከመሞት እጅ ይስጡ፣ እሱን ይዘህ ሂድ ስል በቃ እዚ ውስጡ ውጡ ነጭ ሆኖ ገላው ጥቁር የሆነው ነገር እሱ በሱ ቢነካ እነሱ ደይና ይሆናሉ። በቃ ጌታን እጅ ያንሱ ሲል አስሩም ሰዎች እጅን አንሰብ፣ ጌታን አመኑ። ከተነፉበት በቃ ሰላም አገኙ። አሁን ያ እነዚህ አስር ሰዎች ደግሞ እንጨት አዘጋጅተው ቤት ሰሩ። በድጉዳ ቤተ ክርስቲያን ተሰራ። እዚህ ተሰርቶ አባባ ሲመላለሱ ከሀያ አራት አገር በሬ መቶ ሀምሳ በሬ ሀምሳ ኮርማ የሚታረድበት ሾላ አለ። የአስር አገር አስር ዝርያ ሰዎች መተው ያመልካሉ የእንሾላ ወደ እዚህ ሲደርሱ በቃ ኢባብ ቅቤ የአገር ቅቤ ሁሉ በዛ እንጨት ውስጥ አለ። የአምልኮ የጋሞ፣ የጎፋ፣ የቁጫ፣ የቦሮዳ፣ የወላይታ እንዲያሉት የገም፣ የጎፋ እንዲገራ የአርባ ምንጭ የትኛው ዘር ሁሉ መተው በዛ ያመልካሉ። ዘንዶ የተለያየው እባብ እዚያ ላይ ያለውን እንትን ቅቤ ይበላል። አማት በአማት ስድስት በየ ስድስት ወር ሀምሳ በሬ ይታረዳል። ይሄ የአምልኮ የጣኦት ቦታ ነው። በዚያ ላይ ባባ ዋንዳሮ ከታ ሲያልፉ ያም ሞጋ ሞያ የሚባለው ሰውየው ዋንዳሮ አቤ፣ ይሄ ሾላ በሰላም መኖሩ ያንተ ጥፋት ነው ምን ለማለት ምን ለማድረግ አትች ያለው በኢየሱስ ስም ድረቅ አትልም። አንተ ድረቅ ካልኪ አሁን ይዘርቅ የለም። በወላይታኛ አንተ ሾላ በኢየሱስ ስም ድረቅ አሉ። ጠዋት እንደዚህ ብለው ወደ ማታ ሲመጡ ደርቆ ቅጠሉ ተራግፎ በቃ ቁጭ አለ። የሚገርም ነው። አሁን እኔ ማየው ነገር ነው። በአይኔ ያየሁት ጉዳይ ይሄን፣ አይተውታል፣ እርስ ራስ እንደዚህ። ከዚያ በኋላ እንደዚያ አሉና አንድ አማት እንደቆዩ ወንዳሮ፣ አዎ፣ አሁንም ሾላ ባንተ ምክንያት ነው፣ እዚ የቆመ ሰዎች አሁንም ያማልኩታል። ታዲያ ምን ላድርግ? በኢየሱስም ተነቅለ ቅርንጫፉ ባለበት ስሩ ይኖረ አትልም፣ እግዚአብሔር ያደርጋል። እሺ ሾላ በኢየሱስም ተነቅለ ማንም ሰው ጸጥ ብሎ በተኛበት ከቤትም ሌላ ነገር በማይመላለስበት ሰዓት ተነቅሌ፣ በቃ ውደቅ በኢየሱስ ስም አሉ። በነጋተው ሲመጣ ሾላው ተነቅሎ በዚያ ቦታ በቃ የለም፣ ተነቅሎ ተከባልሎ በዚያ ቦታ ወድቋል። እሺ ሁለተኛ እግዚአብሔር ይመስገን ብለው አለፉ። ከዚያን ሰርተው ወደ ቤታቸው ወደ ሁንቦ ይመጣሉ ውንቦን ሲመጡ ደሜ ወንዝ፣ አንተ ደሜ ወንዝ ተስፋና ደሜ ወንዝ ሲደርሱ ዶፍ ዝናብ ከሰማይ ወረደና፣ ብቻቸው ነበሩ። በጊዜ እዛ ዝናብ የዘነበው ከቦሮዳ ከቁጫ፣ ከቦሮዳ ከተለያየ ቦታ ውሃው ሞልቶ ከዳር እስከ ዛር ሞልቷል። እሳቸው በጫካ ውስጥ እንደዚህ ቆመው ጌታ ኢየሱስ፣ ስራ አለቀ ብትል በቃ፣ በዚህ ጅብም ውሃም እኔን ይብለኝ። ወደፊት አንተ ምን ስራም ስራ አገልግሎት አለ ካልከኝ በሰላም ወደ ቤት ውሰዳሉ። አንድ እንደ ኮከብ ያለው ነገር ብልጭ አለ። የሰባት ሰዓት ተኩል መንገድ በበራፋቸው ባለው ወንዝ በበራፋቸው ውስጥ ባለው ወይራ ውስጥ አሉ አሁን እስቲ አስረዱኝ። ልክን ፊሊጶስ ተነጥቆ ተነጥቆ እንደሄደ እርሳቸው የምሉበት ውሃ ያለበት በጣም ሩቅ ነው። ሰባት ሰዓት መንገድ ሰባት ሰዓት መንገድ ነው። አሁን ሰባት ሰዓት መንገድ በጫካ ውስጥ ነው። ዝናብ ዝናብና ውሃ ሙላት ስላለ ጌታ ኢየሱስ ሆይ እስራኤል አብቂታል ብትል በዚያ በጅቢ በአውሬ ማስባላኝ በወንዝም ደግሞ ወንዝም ይብላኝ ውሰደኝ አሉ። አለዚያ ስራ አለ ካልክ በሰላም ወደ ቤት አድርስ ሲሉ አንድ እንትን ያለው ነገር ብልጭ አለ። እሱን ብቻ አየው ይላሉ። እንደዚያ አሁን ሰባት ሰዓት መንገድ ተኩል በበራፋቸው አሉ። አሁን ደው በበራፋቸው ሲኖሩ ይሄ ሾል፣ ይሄ ወይራ የበራፌ ነው። እስቲ በዚያ ያለውን ጥደና ያለው ብሎ ሲዱ ጥዱም የበራፋቸው ሆነው በወለይታ አጋሪ መዝጊያ ላይ ቀዳዳ ያወጣሉ፣ ሌባን ለማየት ከዚያ፣ እስቲ ባለቤቴን ቤተሰቤን አያሉ ብሎ ሲያዩ፣ ቤተ ባለቤታቸው ፉካሬ የተባለች ባለቤታቸው ወተትን ሊበው ሊበው በማናጤ ይጨምራሉ። ፉካሬ አቤ ከርየ ዶዮ፣ በሩን ክፈቺ። በሩን ከፍታ እንጨት የለም እን በእንጨት ላይ ወጥተ አታድርም። ጅብ በላስ እግዚአብሔርን ክፉ ልትል ነው። በዚህ ተራምደ ምትመጣ፣ ይህ ጉዱን እነግርሻለሁ። አሁን አንቺ ምትል ቢሁን ጨርሺ ብለው ቀለቡ። በኋላ ይህን ታሪክ ሁሉ ይናገራሉ። አሁን አፋቸው ይሄ ነው። ውሸት ደግሞ ተናግረው አያውቁም። እና በናይ ቤት ሄዱ። እኔ እግራቸውን እሳቸው ብቻ ሳይሆን እነዚህ የእስሩንም እግራቸውን አጥባለው። ኢደግ ብለው ይማርቃሉ። አሁን ወላይታ ሰዎች እንደሚመርቁ አንተንም እኔ እናንተን ማርቃቸዋለሁ። በጌታ እንግዲህ የምረቀው ይሄ ነው ዋናው። በልጅነት አትሞቶ፣ በሽምግልና ድሃ አትሁኑ። በእግዚአብሔር የተባረካችሁ ሁኑ። አሜን። በዘፍጥረት ረት ምዕራፍ 24 ከቁጥር ስልሳ ላይ እርብቃን ሲመርቋት ቤተሰቦቹ እንዲያሏት አንቺ እህታችን ብዢ፣ ተባዥ እልፍ አእላፋት ሆኚ፣ የማይጸንሽ ፍሬ የጠላቶችን ደጅ ይውረሱ ብለው ባረኩ። አሁንም የእናንተም ይውረስ፣ እናንተም እልፍ አእላፋት ሁኑ አሜን። በጌታ በኢየሱስ ስም የተባረካችሁ ነው። ያቺ እርብቃ ዘፍጥረት ስድስት ላይ አንድ አመት የዘሩት እህል መቶ እጥፍ አፈርቶ በኑሮ ሁሉ ተባርከው ገሬራን የባኢድን አገር ቦታን እነሱ ወርሰው የአገሬው ንጉሥ የሱን አማካሪዎችን ይዞ ወደ ይስሐቅ ወደ እርብቃ ቤት ሄዶ ትላንትና ሁለት እንትን ምንጮችን የዘጋችሁ ያበረራችሁ እኛ አይደለም፣ ስለምን ማጣችሁ ሲል እግዚአብሔር ምስክራችን ነው። ሴት ልጆቻችን ለእናንተ ወንዶች ሰጥተን የእናንተን ሴቶች ልጆች ለወንዶቻችን ተቀብለን እኛ ተጋብተን ቤተዘመዶነን ልንኖር ነው። ይህ ገሬራ ምድር ለእኛ እንዳንዳናንተ ይበቃናል ብሎ ከተናገረ በኋላ ይስያቅ ሚስቱ እርብቃ የተባረከች ምግብ አብስላ እያበላቻቸው ሌሊቱን እዚያ አሳደረች። የገሬራ ምድር እንደ ባረኩት ለሷ ሆነ። ጠላቱ በሩ ሁሉ ለሷ ተከፍቶ ተሰጣት። ዘረመንዘሯም ተባረከች። እግዚአብሔርም፣ ከአብርሃም ጋር እንደሆንኩ ከአንተም ጋር እሆናለሁ ብሎ ባረከው። ይሄ ነው የበረከት ውጤት እንደገና